ከዘመነው ዓለም እኩል የሚራመድ ክህሎት ከቴክኖሎጂ ግስጋሴ ጋር የሚዛመድ እውቀትን ማካበት የምን ጊዜም ህልሙ ነው ወጣት አምደጽዮን አምባቸው ለዚህም ነው ከዲጂታል ዓለም ጋር የተዋሃደ ትውልድ ለመፍጠር እንደ ሀገር በተጀመረው የአምስት ሚሊዮን ኮደርስ ስልጠና ተሳታፊ መሆንን ከህልሙ መዳረሻ መንገድ ያደረገው ይህ ታዲያ ለቴክኖሎጂ አፍቃሪ ወጣት ከእውቀት የተሻገረ አለም አቀፍ የስራ ገበያን የመቀላቀል ትሩፋትን ይዞለት ብቅ ብሏል በአምስት ሚሊዮን ኮደርን መጀመሪያ ሶስት እስኪሌን ለማሳደግ ነበረ። እንደዛ በዛው መሰረትም ስኪሊን አሳድግ ያለው ስኪሊን ካሳደግኩ በኋላ ሰርቲፊኬቱን ፕሮፌሽናል ኢንተርናሽናል ስለሆነ ሊንክዲን ላይም፣ የተለያዩ ሶሻል ሚዲያዎች ላይ ፖስት በማድረግ የተለያዩ ሪኩዌስቶች ቀርበውልኝ በግሌም ስራዎችን መስራት ጀምሬያለሁ ማለት ነው። የተለያዩ ስራዎችን እንደምሳሌ ጎን ለጎን ፕሮብሌሞችንም ሶልቭ እያደረግሽ ስለምትሄጂ ከሚመጣ ተጨማሪ ገቢም ይኖራል። በስራሽም ደስተኛ ትሆኛለች ማለት። ልክ እንዳምደ ጽዮን ሁሉ ጓዳ የቀረውን የተሸሸገውን ክህሎት በስልጠና በገለጠው የአምስት ሚሊዮን ኮደርስ ስልጠና ብዙዎች የክህሎት አድማሳቸውን አስፍተዋል። ከፍ ሲልም ዓለም አቀፍ የስራ ገበያን እንዲቀላቀሉ አግዟቸዋል። በስራ ገበያውም ተወዳዳሪ የሚያደርጋቸውን ልምምዶች እንዲያገኙ እድልን ፈጥሮላቸዋል። ኦንላይን ላይ አፕላይ የሚደረጉትን አይቼ አፕላይ አድርጌ እና ያ ነገር ደግሞ ከኔ ጋር እንዲሄድ የተማርኮትን ኦንላይን እንዲሰራና እንዲከፈል ተከፋይ እንደሆን አድርጎኛል። ማጠፋ ነገር የለኝም። አለምሳሌ እንዲሁ ቤት ቁጭ ብዬ እንዲሁ በራሴ ፒሲ ኦንላይን ሰርቼ አግኝቼ ፋይናንሻሊን ብዙ መጪ ሳይኖርኝ እሱን ሴቭ እንዳደረግ ይረዳኛል ማለት ነው። ፋይቭ ሚሊዮን ኮደርስ ኢኒሽቲቭ ብዙ ጥቅም አግኝቼበታል ፐርሰናሊ። ምክንያቱም ብዙ ኮርሶች አሉት አንድሮይድ ዴቨሎፕመንትን ጨምሮ፣ ዳታ አናሊሲስ፣ ኤአይ ላይ ብዙ ኮርሶች አሉት። እነዚህ ኮርሶች ደግሞ አሁን ላይ ላሉት ለዲጂታላይዜሽን ትራንስፎርሜሽን ቤዚክ የሚባሉት ናቸው። አብዛኛውን ጊዜ ሲቪያችንን ማወፈር ያስፈልጋል ይባላል። ምክንያቱም ብዙ ሰርቲፋይድ የሆነ ብዙ ሲቪ ሰርቲፊኬሽን ያለው ሰው እስኪሉን ያዳበረ ሰው ተፈላጊነት አለው። ኢንተርናሽናል ፕላትፎርም ከሆነው ዩዳስቴን ከሚባሉ ፕላትፎርም ላይ የሚወሰድ ፕሮግራም ነው። ያም ሰዎች ተጨማሪ ስራ እንዲያገኙ ያደርጋቸዋል። ምናልባት በአግባቡ ተፈትነው ሰርቲፊኬቱን የወሰዱ ሰዎች ተጨማሪ ስራዎች የሚያገኙበት አጋጣሚዎች አሉ። ኢንተርናሽናል ስራም ሊሆን ይችላል። ሀገር ውስጥም ስራ እየሰሩ ያሉ ስላሉ ማለት ነው። ምናልባት አንዳንዶች ከውጭም በሊንክድን በተለያየ ተሳትፈው እዚህ ቁጭ ብለው ስራ ያገኙበት አግባቦች አሉ። ሌሎችም ደግሞ ተጨማሪ ስራ አንድ ሰው ቢሮም ሆኖ ተጨማሪ ስራ የሚሰራበት ከቢሮም ሲወጣ ማታም 24/7 ስራ የሚሰራበት አጋጣሚዎች አሉ። ዲጂታል ላይ እንደዛ ነው የሚሰራው። ዲጂታልን መሰረቷ እያደረገች በመጣች ዓለም አሸናፊነትን ለመጎናፀፍ ዘመኑን የዋጁ ክህሎቶችን ማካበት የሚኖረው ሚና ከፍ ያለ ነው። በይበልጥም በስራ ገበታው ተፈላጊ ብሎም ውጤታማ ለመሆን የዘመኑን ዱካ የተከተሉ ክህሎቶችን ማካበት ትሩፋቱ እልፍ ነው። ሁሉም ነገር ወደ ዲጂታል እየዘመነ እያንዳንዱ ነገር ዲጂታል፣ ግብርናው ዲጂታል እየሆነ ነው። ጤናው ዲጂታል እየሆነ ነው። ፋይናንሱ ዲጂታል፣ ሁሉም ሴክተሮች ወደ ዲጂታይዝነት እየተቀየሩ ነው። እነዚህ ምንድን ነው? በዋናነት ፕሮዳክቲቪቲን ይጨምራሉ። አንድ ሰራተኛ ማኑዋሊ ከሚሰራው እነዚህ ሶፍትዌሮችን አይ ቱሎችን ተጠቅሞ ከመስራት አንጻር በጣም ትልቅ በስራ ላይ ትልቅ ፕሮዳክቲቪቲ ነው የሚፈጥሩት ካለው አንጻር ማለት ነው። ቀጣይነት ባለው መልኩ የዲጂታል ክህሎት ስልጠናዎች በኮደርስ ስልጠና ታግዘው እንደሚሰሩ የተነሳ ሲሆን ይህም እንደ ሀገር የቀጣዩን የኢትዮጵያ ዲጂታል 230 ስትራቴጂን የሚደግፍ ይሆናል። ስንጀምር ሶስት ኮርሶችን ነበር የተጀመሩት። አሁን ግን አርቲፊሻል ኢንተለጀንስ ተጨምሮ ወደ አራት ኮርሶች ሆነዋል። መጀመሪያ የነበሩት ፋንዳሜንታል ፕሮግራሚንግ ኮርስ ነበር፣ ይህ መሰረታዊ የምንለው ሁለተኛው ደግሞ አንድሮይድ ፕሮግራሚንግ ኮርስ ነበር። ሶስተኛው ዳታ ሳይንስ ነበረ። አሁን አራተኛ ያለ አርቲፊሻል ኢንቴሊጀንት። ስለዚህ አራት መሰረታዊ የሆኑ ኮርሶች በፋይቭ ሚሊዮን ኮደርስ ፕሮግራም እየተሰጡ ነው ያሉት ማለት ነው። መሰረተ ልማት እንዳለ ሆኖ ምን ያስፈልጋል? የዲታል ክሎት ያስፈልጋል። ሰዎች ላይ መስራት ግድ ይለናል። ምንም አይነት መሰረተ ልማት ቢሟላ ምንም አይነት እቃዎች ቢኖሩ ሰዎች ላይ ካልሰራን ትርጉም የለውም።